እዚህ ጋር የምታዩት አንድ ክላይንት ያገኘው የሞርጌጅ ኦፈር ነው። ይሄ ሞርጌጅ ኦፈር ከአንድ ካምፓኒ፣ ራንደም ካምፓኒ ነው። እዛ እዛ ጋር ታፕ፣ ቶፕ ሌፍት ጋር የምታዩት የካምፓኒውን ስም ይገልጻሉ ማለት ነው። አሁን ያለውን ካምፓኒ ስም ከላዩ ላይ ግን የራሳቸውን ካምፓኒ ይገልጻሉ ማለት ነው። እና ይህን ስሊኩላችሁ ተመሳሳይ አለ አደለም፣ ሚሚክ አርገው ሸዋሸዋ ለመስለመምታት ማለት ነው። እና እንደምታዩት ለክላይንት ኦፈር ያደረጉት ሶስት ነጥብ ዘጠኝ ዘጠኝ ነው፣ ኢንትረስት ሬት ነው። አራት ነጥብ አራት ስድስት ኤፒአር ነው። ለቢልደር እንኳን በዚህ ኢንትረስት ሬት አይሰጥም ለአዲስ ቤት ማለት ነው። ይሄ ለሪፋይናንስ ያወጡት ነገር ነው ማለት ነው። እና ወገኖች ይሄ ስካም ነው፣ ኮምፕሊት ስካም ነው። በተለይ ያለፉት ሁለት ዓመት ሶስት ዓመት ፈርስት ታይም ሆም ባየር የሆናችሁ እንደዚህ አይነት ቱ ጉድ ቱ ቢ ትሩ የሆነ ኢንትረስት ሬት ስታገኙ ጀስት ራን ፍሮም ኦኬ ራን ዶን ዋክ። ለዚህ እና ጠቅላላ ጥያቄ ፍሪ ኤድቫይስ ምንም አይነት ነገር ልጠይቁኝ ከፈለጋችሁ በላይ ቁጥሬን ታገኝቷላችሁ። ወይም መርካቶ ሞርጌጅ ዳት ካም ሄዳችሁ ያለውን የከረንት ማርኬት ኢንተርስትሬት ማግኘት ትችላላችሁ። እኔ ጋር ሳትደውሉ ማለት ነው። አመሰግናለሁ።